ዛሬ ወደ አንድ ቦታ የምንሄድ ይሄድ ይሆናል። አንድ ትልቅ ገዳም በከተማችን ውስጥ አለ የሚባል ትልቅ ገዳም ሄደን፣ ባለቤታችን ራሱ ብናዝንበት የሚገባ ትልቅ ገዳም ነው የምንሄደው። በጠዋት ተነስተን ጉዞ ጀምረናል። ቢያንስ እኛ ካለንበት አካባቢ እዛ ለመድረስ ሶስት ሰዓት ወይም አራት ሰዓት ሊፈጅ ይችላል። አንድ አይደው ተጥሩ ከተራ መድረ ደግሞ እስከ ሁለት ሰዓት ተኩል እስከ ሁለት ሰዓት አስባለሁ። አብረን እንሄድ እንሻገራለን ብለን አስበን የመጣንበት ድልድይ ሙሉ ለሙሉ በውሃ ተውጧል። ሙሉ በሙሉ ተነ

አሁን ደግሞ አስፋልት እናቋረጥ ይህ መንገድ ማለት ከሳሪስ አቦ ኮንዶሚኒየም ተነስቶ አደባባይ የሚደርስ ነው። አሁን ደግሞ ማለት

እ ጫካ የሚታየው አረንጓዴ ጫካ ውስ ውስጥ እንገባለን እዛ ውስጥ ነው ት ያሉ ዛሬ የምናየው አካባቢ በተለያየ ፓርት አድርገን አዲስ አበባ ውስጥ የሚያስገርሙ ሁለት ገራ ማታ

መንገዱ ረስተ ነው ማለት አራሁን እንደ ታይ መንገድ የለም። አይ ዛሬ ጉድ እንሰራለን ብለን

ቄስ ኃይሌ የሚባሉ አንድ ካህን አማካኝ ይሆናል። የቤተክርስቲያን ካህን ነው፣ ዶታችን ልናውቀው እንችላለን። መስቀል የወረደበት ገብርኤል ተብሎ ሲነገር ማለት ነው፣ ቤተክርስቲያን ውስጥ መስቀል ወርዷል ከሰማይ መስቀል ወርዶ ቤተክርስቲያን ውስጥ ይቀመጣል። እዛ ጋር ስነስ ህንጻ ሁ የተሰራ ነው። ህንጻ ማሳያችኋለሁና ረጅም ያልፈት አልተቆጠሩም። ምስል ካለ ግን ደግሞ በጣም ጸጥታ ያለው በጣም ጥሩ ቦታ መንፈስ ማለት የሚቻለበት አካባቢ ነው

ቅዱስ ሊታደስ ነው። ከዚህ ፊት የነበረችው አንድ አነስ ያለች ክብሬሰር ነበረች። እንዲሰራ ብዙ ልመና ሲደረግ የነበረ ቦታ አሁን ይህ እንደሚታየው ቁፋሮ ነው ጀምሯል። በጣም አስቸጋሪ ቁፋሮ ያለበት ይመስላል። ጊዜ እንደሚታየው ላልጧ ትንሽ መቅኝትን ሰርቶ እዚ ጋር ገብታለች። ታወሩ እንግዲህ ዝና ያለው የሆነ ቅዱስ ገብርኤል ያለ እንዲሁ ለመስቀል ክርስቶስ እዚህ ቦታ ይከበራል። በአመት አንዴ ደግሞ መስቀለ ክርስቶስ ብዙ መጋቢት አስር ቀን ከሰማይ ወርዶ በመስቀል ወጥቶ ህዝብ ነው እንዲባረክ ይደረጋል። እዚህ ደግሞ እዚ ህዝብ ያለው መስቀለኛው ሲነገር ነበር። በተለይ መጋዜጦችም ትልቅ ሚዲያ ተቋማትን ጭምር ማስታወቂያ ሲነገርለት የነበረው ነው። በሰማይ መስቀል ምርት ነው የሚናገርነ ቦታ ያው የሚታየው መስቀለኛው የተሰራው ሚያዝያ ሁለት ሺ ሰባት ዓመተ ምሕረት በብፁዕ ቅዱስ አቡነ ማትያስ ተባርኮ ነው እንግዲህ የተሰራው በሁለት ለጋሽ ክርስቲያኖች አማካኝነት ተሰርቶ ተከፍቷል። እንግዲህ አንዳንድ ንቅስ በማስለን ተከፍቶ ለሰዎች በረከት ለሚሰጥ ወይ ለምን ላይባረክበት ይነገራል። ከዛ ውጭ ግን መጋቢት አስር ነው አሁን እየተሰራ አሁን ማለት ነው ወደ ጸበል ቦታ ወርደን ጸበል